አስመሳይና ና እውነተኛ ሰዎችን በምን ትለያቸው መሰላቸው? አስመሳይ ሰዎች ዘመደ ብዙ ናቸው። ሁሌም በሰው እንደተከበቡ ነው የምታገቸው። ተኛው ታማኝነትና ግልጽነት። ታማኝነት የሴት ልጅ ውበቷ ነው። የምሬን ነው። ውሸት የሆነ የሚገፋት ክብር አለ። ሴት ልጅ የሆነ ላይ የሚያነሳው ክብር አለ። ውሸታም ሴት የምሬ ነው ፍቅር አታሲዘ አታስይዝህም እልህ ነው። ብዙ ሰው ፍቅር ይዞኛል ይላል። እውነተኛ ሰዎች ግን ወይ በጣት የሚቆጠሩ ወይም አንድ ሁለት ሶስት ሰው ጋር ነው የምታገኟቸው። በጣም ብዙ ጊዜ ደግሞ ብቻቸውን ነው የምታገኟቸው። ምክንያቱም እነሱ ጋር ያለው እውነትና ሌላው ጋር ያለው ውሸት ስለማይጣጣም፣ አብዛኛው የዓለም ነገር ደግሞ አተካራና በውሸት በማስመሰል የተሞላ ስለሆነ ስለሚረብሻቸውና ስለማይስማማቸው ነው። ለአንዳንድ ውሸታምና አስመሳይ ሰዎች እድል የምንሰጣቸው ምናልባት እድሉን ብንሰጣቸው ይቀየራሉ ብለን ነው። ነገር ግን ሁሌ እድሉን የምንሰጣቸው እየመሰላቸው ያጡናል። ወንዶችን የሚያበሳጩ የሴቶች ባህሪያትን ልንገራችሁ። አንደኛ ንጹሕ ያልሆነች ራሷን የማጠብቅ ሴት። ሁለተኛ አስመሳይ የሆነች ራሷን ያልሆነች በራስ መተማመን የሌላት ሌሎችን ለመሆን የምትጥር እማ፣ በእናትሽ አንዴ አዳምጪኝ። ቆይ እስኪ ውይ፣ እዚህ ቤት እንደው ዜና ሰው እንደሚያዳምጥም የለውም። ነገር ለቃችሁት እንኳን ቢባል አንሰማም። ይደርሳል እሱ፣ ችግር የለውም። ስሚኝማ በእናትሽ ስሚኝማ፣ ጄሪ ጓደኛዬ ልደጣታኝ አለች፣ የሚቀጥለው ቅዳሜ፣ በእናትሽ ሊሄድ ዙረት ብቻ የቤቱን ስራ ማን ሊሰራልሽ ነው? ምንም ችግር የለውም፣ ቤቱን አጸዳለው። ሁሉንም ስራ ሰርቼ ነው የሚሄደው። እቃውን ጠቢ፣ ቤቱን አጽድና እንጂ ንታልያለሽ። ሀሳብሽን ግን እንዳትቀይሪ ቃል ገብተሻል። ስሽ እግዚአብሔር እዛ ያደርሰል። ትንሽ እስኪ ውሀ አምጪልኝ ብዬሽ ቃጠሉ ብቻ እዚህ ቤት ቲክቶክ ነው ቲክቶክ የምትሉት ነገር፣ ፈረንጆች ብቻ ናቸው የሚመጡልኝ። ምን ሆኖ ነው እኮ? ሀበሾችን ፎሎ ስላላደረግሽ ነው። እስቲ እንዲያስተካክል ደግሞ ማ ማስታወስሽ ነገር አለ። እስቲ ተቀበይኝና ታወሪያለሽ። ውይ እነዚሁን ሀበሾች ናቸው። እንትን ነገ እንደሚሄድ ታውቂያለሽ? አማ የጄሪ ልደት እሄዳለሁ ብዬሽ ነበረ ፈቅለሽልኛል። እስቲ በሰላም ያሳድረን። እሺ። አዎ፣ አምጪው። ሀበሻ ናት አይደለም? እንዴት ታምራለች። እማ እንዴት ይሻላል? ሲይዘው ወይንስ ልቀቀው። ደግሞ ፀጉር ጌጥ የለኝም። ወዴት ነው የምትሄጂው?

አንዴ ጨጓራዬ ከተላጠ ከተናደድኩኝ በኋላ ብታጸዱልኝ ምን ያደርግልኛል? እኔ አረ በይ ኢየሱስ ስም እንደውም ህልም አይቻለሁ ማታ። አሺ ሄር ዊ ጎ አጊን በቃ ጥሩ ነገር አልተሰማኝም። ያየሁት ህልም ጥሩ አይደለም። አክቴጅ ምንም ህልም ደግሞ እንዴት ማለት እኔ ሳምንቱ ሙሉ ባልነግርሽ እኮ ትጫማለቂዋ